እንለበለናል እንግዲህ ሩታዬ ያው ለተጨነቃችሁ ለተጠበባችሁ ቤተሰቦቿ የምትወዷት የምታከብሯት በሙሉ ማለት ነው። የዛሬው ምስራች በጣም ደስ የሚል ነው ማለት ነው። ሩታዬ እንግዲህ ዛሬ እስከነቃጭሉ ማለት ነው የወንድ ልጅ እናት ሆናለች። እግዚአብሔር ይመስገን በሰላም ተገላግላለች ማለት ነው። ቤተሰቦች ማታ ማችም ሁላችሁንም አይቻችኋለሁ። በጣም ስትጨነቁ ስትጠበቡ፣ ልክ አጠገቧ ያላችሁ እስከሚመስል ነበር ኮሜንታችሁ አንጀት የሚበላው ዛሬ እንግዲህ ያው ሩታዬ በሰላም ተገላግላ እግዚአብሔር ለእናትነት መርጧት እንግዲህ እንዳልኳችሁ ያው እስከ ነቃጭኑ እንግዲህ የወንድ ልጅ እናት ሆናለች ያው አብርሽ ቢያናደንም ያው እሱም የወንድ ልጅ አባት ሆናል ያው አባት ነህና አብርሽም እንኳን ደስ አለ ብያለሁ ሩታዬም እንኳን ደስ አለሽ እንኳን በሰላም ተገላገልሽ የኔ ቆንጆ ስትናገር መችም እኔ በጣም ችየው ነው እንጂ አሙኝ ነበር ግን ደግሞ ሰው ማስጨነቅም አልፈለግኩም እንደ ድሮ እናቶቻችን ነው የሆነችብኝ ስትናገር ስሰማት ምጧን ነክሳ ዋጥ አድርጋ በሰላም ተገላግላለች ማለት ነው፣ እግዚአብሔር ይመስገን። እናት እንግዲህ ደክመው ማታ ተጨንቀው ነበር የሩታየናት ወደ ቤት ሄደው። ዛሬ እንግዲህ ከአጠገቧ ያለችው ታላቅ የታላቅ ታላቅ እህቷ ናት ማለት ነው። በጣም ነው ደስ የሚለው። እግዚአብሔር የተመሰገነውን የአብሪሽ ጓደኞችም ያው አስመሳይ ቢሆኑም በጊዜው ዛሬ ግን ያው በደስታዋ ጊዜ ከአብርሽ አጠገብ ሆነው፣ አብርሽን በጣም ደስ ብሎት ዝቅ ብሎ መሬትን ስሙ እግዚአብሔርን አመሰግን አይቻለሁ። ደስ ይላል። እግዚአብሔርን ማመስገን ደስ የሚል ነገር ነው። እኛም ደስ ብሎናል። እንኳን ደስ አላችሁ ሩታዬ፣ አብርሽን አይኑን በአይኑ አሳየሹ፣ አባት አደረግሹ። ክብር ላንቺ ይገባሻል የኔ ቆንጆ ማለት ነው። በዚህ አጋጣሚ ግን ማለት ነው ቤተሰቦች፣ አብርሽ እኮ ጅን ነው፣ እግዚአብሔርን ጅን ነው። ካካ ማለት አልጀመረም ይላል እዛ ይስቁበታል ማለት ነው። ጅን እኮ ነው አብርሽ ገና ገና ገና መብሰድ እኮ ይቀረዋል። እውነት ይቅርታ አድርጉኝና ማለት ነውና መችም እግዚአብሔር አልጠለውምና የመሰለች ቀመም ቀበጥ ልጅ ሰጥቶት እሷም ደግሞ ያው እግዚአብሔር ለእናትነት መርጧት የልጅ አባት አድርጋ ወግ አሳይቷልሽ ማለት ነው እንግዲህ ሁላችሁም በኮሜንታችሁ ሩታዬ እንኳን ደስ አለችሽ እንኳን ማራማረሽ እያላችሁ ሁላችሁም በየጸሎታችሁ በድዋችሁ ያሰባችኋት ቤተሰቦቿ በሙሉ ደስታችሁን እንድገልጹ እንግዲህ በዚሁ በእኔ በምትክ ዩቱብ ቻናል እጋብዛለሁ። እኔ የእውነት ለሩታ ደስ ብሎኛል። እንኳን እናት ሆነች እንኳን እግዚአብሔር በሰላም ሁለት አደረጋት። ይወዷን በጀርባዋ እንኳን በሰላም ምጠዋንም ቅልል አድርጎላታል ብዬ ነው ማስበው። ምንም እንደሌሎቹ አልተጨነቀችም። የእውነቴን ነው ምላችሁ ስትናገርም ምንም ቢያማት እኔ እንጃ ምጥ ከባድ ነው እና ሩታያው ው ስትናገር ቢያማትም እንደ እናቶቻችን ጥርስ ስንት ነገር ነገሩ ይችላለች። ስንት ነገር ተሸክማለፈች ናት ና እችን ምጧንም እንግዲህ ጥርሷን ነክሳ ቢያመኝም ወደ ማጸኔ ጋር በጣም ነበረ የሚያመኛለች። እንግዲህ እችን ጊዜ እግዚአብሔር ያሁሉ ሁሉ የጭንቅ ሰዓት አልፎ እንግዲህ ምጡናሹ ልጁናሹ የሚባለው እናቶቻችን እኮ ያለ ምክንያት አይተርቱም። እግዚአብሔር እናቶቻችን ያን ምክንያት እኮ አይተርቱም። ምጥሽን እርሺው ልጁን አንሺው ይላሉ እናቶቻችንና፣ እንደዛ ሆና ልጇን አቅፋ ስላየዋት እኔ በጣም ደስ ብሎኛል። ከዚህ በላይ ለሴት ልጅ ምንም ደስታና ክብር የለምና፣ ሩታዬ ማርያም በሽልም ታውጣሽ። በእኛ እንደዛ ይባላል ማለት ነው። እግዚአብሔር ይመስገን ለሁሉም ነገር እንኳን ሰላም ተገላገልሽልን የሁላችንም ጸሎትና ድዋ ነበረ ሙስሊምን በድዋ ክርስቲያኑ በጸሎቱ አንቺን የሚወዱሽ የሚያከብሩሽ ሁሉ ከአንቺ እኩል አብረው አምጠዋልና ዛሬ ከአንቺ እኩል ነው የወለዱት ማለት ይችላል ይቻላል እውነቴ ን ነው ምላችሁ ነው እንኳን ደስ አላችሁ ቤተሰቦች ቅመሞች ዬ የሰው ደስታ የሚያስደስታችሁ ከተጨነቁት ጋር የምትጨነቁ በሙሉ እንግዲህ ዛሬ ሩታዬ በሰላም ተገላግላለች። እንኳን ደስ አላችሁ እንኳን ደስ አለን ብለናል። ለአብርሽም እግዚአብሔር ልብና ማስተዋል ይስጠው። የሰው ልጅ ከወለደ በኋላ መቼም እንደ ድሮ ይሆናል ብዬ አላስብም። እግዚአብሔር ልብ ይስጠው። የእውነቴን ነው ምላችሁ። ወደ ልብ ይመለስ። ሕፃን ሕፃን የሚያጫውተውን ልጅ ልጅ የሚያጫውተውን ነገር ትቶ አባት እንደሚሆን ተስፋ አደርጋለሁ። በዚህ ናል ወግ ማድረግ አሳይተዋለች ሩታዬ ከዚህ በኋላ እንግዲህ ይቀየራል ብለን እናስባለን እንጠብቃለን በተስፋ ዋናው ነጥቡ ግን የአብርሽ ሳይሆን ዛሬ ደስታችን የሩታ ነው ብዬ ነው የማስበው ሁላችሁንም እወዳችኋለሁ ቤተሰቦች ኑሩልኝ ለዚህ ዩቲብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛለሁ። ቪዲዮንም ላይክ አድርጉ። የእውነት እኔ ራሱ ስራ ላይ ሆኜ ነበር የሩታን ቪዲዮ ያየሁትና ደስ ስላለኝ ስራ አቋርጬ ለማለት ነው ለእናንተ የመሰራጅ ና በስራችሁ ነው የመጣሁት። በያላችሁበት ሰላማችሁ ጤናችሁ፣ የኔ ምርጦች፣ የኔ ውዶች፣ በዚህ ትርፍርፍ ይበልልኝ። ለእናንተም ደግሞ ለዚህ የወግ ማረግ እግዚአብሔር በሰላም ለአገራችሁ በታችሁ ያብቃችሁ ነው የምላችሁ። እወዳችኋለሁ። ሰላም ሁኑልኝ። ቪዲዮውንም ላይክ አድርጉ፣ እሺ የኔ ምርጦች። እወዳችኋለሁ።